ቅዱስ ጳውሎስ በሮሜ መልዕክቱ ምዕራፍ ሁለት ከቁጥር ሰባት ላይ በእንዲህ ባለ በጎ ስራ የጸሙ ሰዎች የሚሰጣቸው የማይጠፋ ዋጋ ምንድን ነው የሚለው፣ መልሶ እነዚህ ላክፍ በበጎ ስራ በመጽናት ምስጋና፣ ክብር፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል። የዘላለም ሕይወትን ኦርቶዶክሲያን እኮ እንዲህ ዐይነት ነገሮች በጣም በጣም ብዙ ፕሮቴስታንት ጋር ያለው መረዳት ነው የሚለው ከመጽሐፍ ቅዱስ ውጭ ያለ ነገር ክሰርሴስ እንኳን የዘላለም የሆነ ያሰጥር ነገር ነው። ነገር ግን ቅዱስ ጳውሎስ በሮሜ መልዕክቱ ምዕራፍ ሁለት ሰባት ላይ እንደዚህ ስ ለመጎሰራ በመስናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ የዘላለም ሕይወትን አስምሩበት፣ የዘላለም ሕይወትን ይሰጣቸው። ስለዚህ ክርስቶስ ያከበራቸውን ቅዱሳን እናከብራለን። ክርስቶስ ያከበራቸውን ቅዱሳን የማታከብሩ እህቴ ወንድሜ፣ ጌታን ተቀበላሉ፣ ይችልም ጌታን ከቅዱሳን ጋር ተቀብያሉ ብላችሁ መልሱ ኦርቶዶክስ ያ። ምክንያቱም በጣም ብዙ ፕሮቴስታንት የሆነ ሰው ቅዱሳንን አልቀበልም፣ ክርስቶስን ብቻ ያቀበላሉ እያለ እየተሞኝ ያለው። ክርስቶስ ደግሞ ራሱ ተናግሯል እኔን የሚቀበለው ቅዱሳንንም ጭምር ተቀበለ ነው ብሎ አራት ነጥብ ሰብቶታል። ስለዚህ እኛ በክርስቶስ ኢየሱስ የምናምን ክርስቲያኖች ክርስቶስን የምንቀበለው ቅዱሳንንም ጭምር ተቀበለ ነው። አይ ክርስቶስ ያሳደጋቸው ቅዱሳን አልቀበልም፣ የራሳቸው ጉዳይ። አይ ኢየሱሴ ኢየሱሴ ብትል ክርስቶስ ራሱን ብሎ አልመሰል ጌታ ጌታ ያለኝ ሁሉ መንግስትን ምን አይልም። አይ ወርስ ጌታ ጌታ ስላልኩ አደለም መንግስቱ የምትወሰው ክርስቶስ እንዳዘዘ በማቴዎስ ወንጌል ምዕራፍ አስር ከቁጥር አለባላይ ቅዱሳንንም ጭምር መቀበል አለ። ክርስቶስ ለፍርድ ሲመጣ ከቅዱሳን ጋር ነው ሚመጣ። እንኳን ቅዱሳንን ማክበር እሱ አይነቃቸው ለፍርድ እንኳን ሲመጣ ከከበራቸው ቅዱሳኖች ጋር ነው የሚመጣው። ስለዚህ እነዚህን ቅዱሳን ጠርቶ አይ ክብር ለእግዚአብሔር ብቻ ማለት በራሱ ቶክሲክ የሆነ ኢ መጽሐፍ ቅዱሳዊ ትምህርት ነው። ሰው ክብር ለእግዚአብሔር ብቻ በሚለው ትምህርት ውስጥ ማ ምን አይነት ትምህርት አብረው ገብቷል? ስለ ስግደት፣ ስግደት የሚገባው ለእግዚአብሔር ብቻ የሚል። በዚህ አጋጣሚ በዚህ ትምህርት የምታምኑ ፕሮቴስታንቶች ካላችሁ ለእናንተ ቻሌንጅ ልስጥ። ከዘ ፍጥረት እስከ ዮሐንስ ራዕይ ስግደት ለእግዚአብሔር ብቻ የሚል ትምህርት የለም። አምልኮ ብቻ ነው ለእግዚአብሔር ብቻ ብለን የምንጠቀሙ አምልኮ ነው። ፍጡር አናመልከም እኛ ክርስቲያኖች። ቅዱስ ሚካኤል መልአክ ነው፣ ዘንዶ ነው ረብጦ ትሮታል እናቃለን፣ በራዕይ መጽሐፍ ላይ ተጽፏል። ግን በፍጹም አናመልከው አናመልከው። አቡነ ተክለ ሃይማኖትን አናመልካቸው፣ ገብረ መንፈስ ቅዱስን አናመልካቸው፣ እነ ጴጥሮስ እነ ጳውሎስን አናመልከ። ስለ ኢየሱስ ስም በድንጋይ የተወገደውን እስጢፋኖስን አናመልከው። ሌላውን ተውት። እናቱ ቅድስ ድንግል ማርያምን ስንኳ እኛ በክርስቶስ ኢየሱስ የምናምን ኦርቶዶክስን አናመልካት፣ አናመልካት። እግዚአብሔር አምላክ በአካል ሶስት በመለኮት አንድ፣ እኛም የምናመልከው በአካል ሶስት በመለኮት አንድ የሆነውን አብ ወልድ መንፈስ ቅዱስን ነው። በዚህ ስላሴ ላይ ደግሞ የምንጨመረው አራተኛ ፍጡር የለም። ቀንሰን የምናመልከው ደግሞ ሌላ አካል የለን። ስላሴ አራተኛ መሆኖ አይጨመርበትም ሁለት ሆኖ ደግሞ ከሶስትነት አይቀነስ። በአካል ሶስት ሲሆን በመለኮት አንድ ነው። በሶስትነት አንድነት የሚመለከውን አምላካችን እግዚአብሔርን ን እናመልካለን። ከዛ ውጭ ግን ፍጡረና ታመልካል። ለእግዚአብሔር ብቻ ስግደት ይገባል የሚል ትምህርት ግን መጽሐፍ ቅዱስ አይናገር። መጽሐፍ ቅዱስ የለም ካለ ማይ ኤኒ ታይም እኔ ዝግጁ ነኝ። ለአንቺ ይሄን ጥቅስ የሚሰጥሽ ስግደት ለእግዚአብሔር ብቻ ካለ ማስረጃው ከኔ ጋር እናወራለን። ፈቃደኛ ነኝ ለመሆናት ሶ ስግደት በነገራችን ላይ ሁለት አይነት ስግደት መጽሐፍ ቅዱስ ሁለት አይነት ስግደትን ነው የሚናገረው። መጽሐፍ ቅዱስ ሁለት አይነት ስግደትን ይናገራል። ስግደት ሁለት አይነት ነው ያለው። አንደኛው የአምልኮ ስግደት ነው። ሁለተኛው ደግሞ የአክብሮት ስግደት ነው። ብዙ ጊዜ እንደዚህ ስንል በጣም ብዙ ሰዎች ግራ ይገባል። ለምንድን ነው የአምልኮ ያላችሁት? ለምንድን ነው የአክብሮት ያላችሁት? በስም ደረጃ ነጥብ ልንገራችሁ። ለምሳሌ እግዚአብሔር ቅዱስ ነው ወይ ሰለለም ቅዱስ ቅዱሳን መላእክት ቅዱስ ሙሴ ናቸው፣ ቅዱስ ናቸው እነሱ። ቅዱሳን ሰዎች ቅዱስ ናቸው። ቅዱሳን ሰዎችም ቅዱስ ናቸው። ሰዎች ከዛ ተመሳሳይ እኩል የሆነ ማዕረግን እየሰጠን ነው ማለት ነው። አምላክ ለሆነው እግዚአብሔር አምላክ ለሆነው እግዚአብሔር እንዲሁም ደግሞ ፍጡር ለሆኑት ቅዱሳን መላእክትና ቅዱሳን ሰዎች እኩል የሚስተካከል ማዕረግን እየሰጠን ነው ማለት ነው። አይደለም፣ አይደለም የኔ ተወዳጆች። እንደዚህ የሚል ትምህርት የለንም። እሺ፣ እንደዚህ አይደለም። እኛ ምናምን ቅዱስ የምንለው አምላካችን እግዚአብሔር ነው። ይሄን በደንብ አርጋችላል። ቅዱስ የምንለው አምላካችን እግዚአብሔር ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠው፣ ማንም አይነጥቀው። ማንም አይሰጠው፣ ማንም አይነት አይነጥቀው። ቅዱሳን የምንላቸው በጸጋ ቅድስና ሊያገኙ ናቸው። ስለዚህ እግዚአብሔርን ቅዱስ ስንለው ረዲ ይህንን አምነን ነው የምንለው የባህሪው እንደሆነ አውቀን የምንጠራው እንጂ ከቅዱሳን መላእክት ጋር እኩል ክብር ሰጥተነው አይደለም። ቅድስና የባህሪው አምላካችን እግዚአብሔር ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠው፣ ማንም አይነጥቀው። ቅዱሳን የምንላቸው ቅዱሳን የምንላቸው በጸጋ ከአምላካችን ከእግዚአብሔር ዘንድ ቅድስና ገንዘብ ያደረጉ ናቸው። ቅዱሳን የምንላቸው በተመሳሳይ ስግደትም ለአምላካችን ለእግዚአብሔር የምንሰግደው ስግደትና ለቅዱሳን የምንሰግደው ስግደት ክብር ለተገባቸው ደግሞ ስፍራዎች የምናደርገው ስግደት ተመሳሳይ የሆነ ስግደት አይደለም። ለአምላካችን ለእግዚአብሔር የምንሰግደው ስግደት የአምልኮ ስግደት ነው። የአምልኮ ስግደት ይህንን ሁላችሁ በደንብ በደንብ አድርጋችሁ ምሳሌ ልስጠት። ማይ በደ መጽሐፈ ዜና መዋእል ቀዳማዊ ዜና መዋእል ቀዳማዊ ምዕራፍ ሀያ ዘጠኝ ከቁጥር ሀያ ላይ ይሄ ጥሩ ምሳሌ ነው፣ ሁለት አይነት ስግደት እንዳለ የሚናገር ጥሩ የሆነ መጽሐፍ ቅዱሴ ማስረጃ ስለሆነ ያዙት መጽሐፈ ዜና መዋል ቀዳማዊ ምዕራፍ ሀያ ዘጠኝ ከቁጥር ሀያ ሶ ሀያ ዘጠኝ ከቁጥር ሀያ ላይ ምን ይላል ዳዊትም ጉባኤውን ሁሉ አምላካቸው እግዚአብሔርን ባርኩ አላቸው ኦኬ ከዛ ጉባኤውም ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ ራሶቻቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል ጋሽ በጣምቶ እንግዲህ አብል ኮሌ እዚህ ክፍል ምን ይላል? ለማንና ለማሰገብ? አሁን እግዚአብሔርን እና ዳዊትን ማለት ነው እንዳለ ከተፈራራባቸው የመጽሐፍ ቅዱስ ቅሶች ውስጥ አንዱ እዚህ ክፍል ላይ ዳዊት ጉባኤውን ሁሉ ሊያውም ለምስጋና ለአምልኮ እያነሳሳ ያለው ዳዊት ነው። ሶ ጉባኤውን ሁሉ አምላካችሁ እግዚአብሔርን አመስግኑ። ባረጉ ለአምላካቸው ለዳዊት ደግሞ ሌላ ቁስሉላችሁ የሚያዙት መጽሐፈ ሩት ምዕራፍ ሁለት ከቁጥር አስር መጽሐፈ ሩት ምዕራፍ ሁለት ከቁጥር አስር ላይ ምን ይላል? ሩት ለቦዓዝ በግንባሯ ተለፍታ አሰገደች ይላል። ስለዚህ ስግደት የአክሽን አይደለም። ልዩነቱ ሺ ማይ የአምልኮና የአክብሮት ስንል ይሄ ልዩነቱ የሚፈጠረው በልባችን እንጂ በአክሽን አይደለም። ሰው በልቡ ለአምላኬ ለእግዚአብሔር የአምልኮ ስግደት ብሎ ሲሰብል የአምልኮ ነው። የአክብሮት ደግሞ ብሎ ለእናት፣ ለአባቱ የአክብሮት ስግደት ይሰገዳል። ይህንን በሽበት እንኳን ለከበሩ አረጋውያን ነው ጭምር የአክብሮት ስግደት ይሰገዳል። መጽሐፈ ሩት ምዕራፍ ሁለት ከቁጥር አስር በግንባሯ ተደፋች ይላል። ሰው በግንባሩ ተደፍቶ ስለሰገደ ጣዖት አምልኮ ነው ማለት አይደለም። ሩት ለወይት የአክብሮት ስግደትን የሰገደችነት እያመለከችው አለ። ስለዚህ ቤተ ክርስቲያናችን ወንጌልን ከምሰብክባቸው ልሳሞቿ መካከል አንዱ የሆኑ ቅዱሳት ስዕላት የቅዱሳት ስዕላት ኦርቶዶክስ የሆነን አማኞች እኛ የአክብሮት ስግነት ነው የምንሰግደው። ክብር የተገባው ስለሆነ ማለት ነው። ቃሉ ክብር አለ። ክብር የተገባው ስለሆነ የአክብሮት ስግነትን እንሰጋ። የምንሰግነው ግን እያመለክን አይደለም። በቅዳሴያችን ሰዓት ማሂ በቅዳሴ ሰዓት የጸሎት በነገራችን፣ በቤተክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴ ጸሎት የግል ጸሎት ራሱ አይሳለኝ ብላ ቤተክርስቲያናችን ትደነግጋለች። መሰራቷ ለምን ጸሎት ሁሉ ትልቁ ጸሎት ነው፣ የህብረት ጸሎት ስለሆነ ቅዳሴ። በቅዳሴ ሰዓት የግል ጸሎት አይጸል በቅዳሴያችን ሰዓት ለማርያም እንኳን አሰግድ ማይ ለማርያም እንኳን ለሌላ ሌሎች ነገሮች ነች ለማርያም እንኳን አንሰግድ። ምን ሰግደው ያቆኑ በቅዳሴው ማለት ሁሉ ጊዜ የወጣ እየወጣ ምመሩን ያነሳሳለ ጸሎት ስገኑ ለእግዚአብሔር እያል ስገኑ ለእግዚአብሔር በፍርሃት በፍርሃት በመንቀጥቀጥ በመራድ ሆናችሁ ለአምላካችሁ ለእግዚአብሔር ስገዱ፣ ይለናል በቅዳሴ ስቃት። በአጠቃላይ ሁሉም ኦርቶዶክስ የሚሰግነው ለአምላኩ ለእግዚአብሔር ከዛ ውጭ ግን ሰው በግሉ የአክሮ ስግደትን አይደለም፣ ለቅዱሳት ስላት ቤተ መቅደሱ ሲገባ ስኳ የአክሮ ስግደትን ሰግዶ መግባት ይችላል። ኃጢአት አይደለም። ምክንያቱም ሲያከብር ያከበረው ክርስቶስ እራሱ አይደለም? መቅደሱንም የሚያከብር ቅዱሳት ስላትን ክርስቶስ እራሱ አይደለም? ስላትን ያከበሩ ሲያከበር ያከበረው ክርስቶስን አስቡ። ልክ ማቴዎስ ዘጠኝ ላይ እንዳለችው ሴት ማለት ነው ከቁጥር ያ የክርስቶስ የኢየሱስን ቀሚሱ ዘርፍ የነካቸው ኢየሱስን ረስተ እና ብዙ ጊዜ አንዳንድ ነገር ጎላ ሲል ኢየሱስ ተረስቶ አይደለም። በአጭሩ ለምሳሌ ስታቸው የተወዳች የሐዋርያ ስራ መጽሐፍ ላይ ጳውሎስ የሚለው ስም መቶ ሰላሳ ሁለት ጊዜ ተጽፏል። ኢየሱስ የሚለው ስም ከአርባ ምናምን ጊዜ በላይ ተጽፏል።

አርሴማ ታሪኳን ነው ለማ ቼክ ለማድረግ ለመፈተሽ የምትሞክሩላችሁ። በዘመኗ የአርማንያ አገር ተወላጅ ነች። በዘመኗ ኢየሱስ ክርስቶስን በህይወቱ ያከበረች በጣም ውብ የነበረች ሴት ጎልማሶች ያለሉ ሹማመንትና መኳንቱ ሹማመንትና መኳንቶች ያለሉ መነሳቶች ሁሉ በስጋ በፍትወት ከእርሷ ጋር ለመውለቅ ይፈልጉ የነበሩ ሴት ናት። ነገር ግን ይሄንን ሁሉ ሽንገላ፣ የጎልማሶች ሽንገላ ነቃ አቃላ ስለ ክርስቶስ ኢየሱስ ዓለምን ነቀ የኖረች ሴት በቤተ ክርስቲያን አርሴማ አርሴማ አርሴማ ሲባል ክርስቶስን ረስተን አርሴማዬ ብለን እሷን እንድናገን አይደለም፣ በእርሷ ህይወት የከበረው ክርስቶስን ለማየት ነው። እርሷ እኮ ኢየሱስ ስለሚለው ስም ማየ አንገቷን ተቀብላለች። ይህች ቅድስት ሴት ኢየሱስ ስለሚለው ስም አይኖቿ ጠፍተዋል። ኢየሱስ ስለሚለው ስም መከራን ለማመን ተቀበላለች። ይቺን ሴት ደጋግመንም እናነሳት፣ ክርስቶስን ረስተን እሷን ለማግነን ሳይሆን በእርሷ ህይወት የከበረው ክርስቶስን ለማግኘት ምክንያቱም የእሷ ህይወት የእግዚአብሔር ትምህርት ሆኖ ብዙ ሴቶች ይማሩበታል። በዘመናችን ያሉ ሴቶች በፍትወት በጣም ይፈተናሉ። ቆንጆ ሲሆኑ ውብ ሲሆኑ በአይምሯቸው የሚመጣው አሰብ ምንድን ነው? እንዴት ብዬ ሀፍታም የሆነ ሰው አግብች፣ እንዴት ገንዘብ ሜክል አደርግ ነው። አይሽ የቅዱስ ሳርሴማ የእነ መጥረሬት ማርያም ኦኬ በክርስቶስ እግር ስር ሽቱ ያልከፈከፈችው ማርያም ዘናይት የእነዚህ ቅዱሳን ሴቶች ታሪክ የብዙ ሴቶችን ህይወት የሚፈትሽ ስለሆነ ቤተ ክርስቲያን ዛሬ ድረስ የእነሱን ታሪክ ትናገራለች። የምትናገረው ግን ክርስቶስን ረስተው እነሱን ለማንገብ ሳይሆን በእነሱ ህይወት የእነሱ ህይወት ግዜር ትምህርት የተሆኑ ሰዎች ይማሩበት ዘንድ ሰው በቅዱስ ቤተክርስቲያናችን አንድ ሁሉም ነገር ክብር የሚሰጠው ክርስቶስን አስበን እንጂ ክርስቶስን ረስተን አይደለም። ሰው ቅዱስ አስዳት አገልግሎታቸው ምንድነ ብለናል? የክርስቶስ ኢየሱስን ወንጌል ለመስበክ። የክርስቶስ ኢየሱስ ወንጌል የሚሰበክበት በነገራችን ላይ አይደለም፣ ቃሉ ስፍራው ክብር ይገባዋል። ለምሳሌ እንደው ለዚህ ቃል አጠቃቀሚ ይቅርታ፣ አንድ ሰው በዋሽንት እጅግ በጣም ቢጨነቅ፣ የፈለገ ቢጨንቀው፣ ቸርች ውስጥ፣ የፕሮቴስታንት ቸርች ውስጥ መቼም አይሰራም። ለም ስፍራው ክብር ይገባዋል። ስለሚያ አይደለም፣ ቃሉ ስፍራው ክብር ይገባዋል ስ ስለሚያምን የሚገባውን ሪስፔክት ይሰጣል። ሰው ኦርቶዶክስያንም ለቅዱሳ ስዕላት ስግደትን የሚሰግዱት ክብር ይገባቸዋል ብለው እንጂ እግዚአብሔር ረስተው ስዕላት የሚያመልኩ አይደለም። ቅዱሳት ስዕላት የቤተክርስቲያናችን ልሳኖች ናቸው። ቤተክርስቲያናችን ወንጌል የምሰብክባቸው ማለት ነው። ወንጌል የምሰብክባቸው ለአካል ሁለተኞ ብቻ ነው ወይ? አይደለም መጽሐፍ ገልጦ ማንበብ የሚደክመው በጣም ብዙ ትውልድ ነ ሻል ያው ማለት መቼም ትረጃለ የዘመን ያሉ ሰዎች መጽሐፍ ቅዱስ ገልጦ የማንበብ ፍላጎታቸው እጅግ በጣም ይቀንሳል። በጣም ውስን ነው ሰው መጽሐፍ ቅዱስን ገልጦ እያነበበ ያልሆነውን ትውልድ ወደ ቤተ ክርስቲያን ገብቶ ሲመለከት ስለይ በሆነ ቋንቋ ቤተ ክርስቲያን በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ትሰብክለታለች። በሁሉም አይነት ቋንቋዎች ወንጌል ሰበከች ማለት ነው። በዚህ አጋጣሚ ቤተ ክርስቲያንን ብቸኛ ያደርጋታል። በሶስቱም አይነት ቋንቋ፣ በሊትራል ላንጉጅ፣ በምልክት ቋንቋ፣ በስለ ቋንቋ ወንጌልን የምሰብክ ብቸኛ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሆን የሚያደረጋት ትልቁ ይዝን ይላል ሌላ በስርዓት ላይ የምታነሹ ምሳሌ፣ እኔ በሆነ አጋጣሚ ወደ ጣና ባህር ዳር ጣና ገዳሞችን የማየት እድል ነበረኝ እና እዛ የሆነ አንዳንድ ቤተክርስቲያኖች ገባሁ። በጣም ይገርማል። ማለት እዛ ጋር አሁን የገባሁበት ሰዓት አስተርጓሚዎች አሉ፣ ግን መቅደስ ውስጥ ድረስ አልገቡም። እኔ መቅደስ ውስጥ ገብቻለሁ እና ስዕላቶች አሉ ብዙ ስዕል እና ስዕላቶቹ እያንዳንዱ ነገሮች የሆነ የሚገባክ ነገር አለ። እኔ የገባኝ ነገር አለ ስለሌለው ሳይሆን በበኩ ላይ የምግብ ልጆችንም ይዤ ነበረ የሄድኩት። በቃ ገባ ስዕሉ በደንብ። እኔ አሁን ይሄነው ሄነው ብዬ እንኳን ማስረዳት ለነሱ ባልችል ስዕሉ እንትን ብሏቸዋል። ያንን አንደርስታንድ አርግ ያለሁኝ አቃለው በራሴ ምና፣ እኔ አሁን ያንን አሁን በቃ ለይህልኝ። ስዕላቶቹ መገለጫ ናቸው እንጂ አይሰገድላቸውም። ለእኔ ያስቀምሉ ለ የአክሮት ስግለት ይሰገዳል ደቀዱሳለክ የተለኩት ይሄ እግዚአብሔር ራሱ ነው ሳይሆን የእግዚአብሔር መገለጫ ነው። ለመገለጫው ይሰገዳል። መገለጫ ነው ስንል መገለጫ በሚለው ቃል አይገልጸውም። ገላጮች ናቸው ነሴምስ በመጽሐፍ ቅዱስ የተቀመጠው ሀሳብ ነው የሚቀመጠው በቅዱሳት ስላት በመጽሐፍ የተቀመጠው ሀሳብ ራሱ ማለት ነው ለምሳሌ ያይ መጽሐፍ ቅድም ነበር ሚካኤልና መላእክቱ ዘንዶን ተዋክተው አሸነፉት ይላል ሚካኤልና መላእክቱ ዘንዶን ተዋክተው ቅዱስ ገላጭ የሚለውን ከምን አንጻር ነው ያ የፎቶግራፍ አገልግሎት እያገኘ ነው ሚካኤል ክንፎቹ እነዚህ ናቸው የሚይዘው ሴፍ እነዚህ ነው ብለህ የፎቶግራፍ አገልግሎትን እየተገለገልንበት አይደሉም። ገላጭ ነው ያለው የመጽሐፍ ቅዱሱ ሀሳብ ገላጭ ነው። ለሱ አይሰገድላቸውም። ለተገለጠበት ነገር ገላጭ ለሆነው ቅዱስ ይሰገዳል ግን ለምሳሌ ቅድም የቸርቹን ምሳሌ ሰጦች ነው። ለምሳሌ ይሄ መጽሐፍ ቅዱስ ክብር አለ ወይ ሲሉ አለ። በተመሳሳይ ስዕላትን የቤተ ክርስቲያን ልሳኖች ናቸው። በዚህ መጽሐፍ ላይ ያለውን ሀሳብ ገላጮ ነው ተቀመጡ እንጂ በአይሰልፍ እነሱ ወርዶች ናቸው፣ ቃላቶች ናቸው ማለት ነው። ቃላቶች ናቸው ለመጽሐፍ ቅዱስ ላይ የተጻፈውን ሀሳብ በአጠቃላይ ቤተ ክርስቲያናችን የምትሰብክባቸው ቋንቋዎች ናቸው። ስለዚህ ለእነሱ ስግደት እንሰግዳለን። የምንሰግደው ግን ያክብሮት ስግደት ይሰግዳል። ስንል ግን ሰዎች ተገደው ጠመንጃ አፈሙዝ ዞሮባቸው የግድ ሳትፈል ወደ ምናምን ትበል ምናምን አይደለም። ሰው ወዶ በፈቃዱ አክብሮት ለሚሰጠው ነገር ባጠቃላይ ያክብሮት ስግደት ይሰጣል። ምሳሌ ስሽ ምሳሌ ማያ አንቺ ወር ስላነበች አጋቶች ነው ች ለምሳሌ ሰው ወደ ቤተክርስቲያን ቅጥር ገቦች ሲገባ ጫማችን እንድናወርክ ምነት ታዘዘው ወደ መቅደሱ ስፍራ መረል ስፍራው የተቀደሰ ነው፣ ጫማ ከእግርህ አውልቅ ተብሎ ለሙሴ የታዘዘውን ትእዛዝ እኛም እናከብር ዘንድ ወደ መቅደሱ ስገባ ጫማችንን እንወልቃለን። ከግቢ ጀምሮ ለምሳሌ ጫማ የሚወልቅ ሰው ተመልክ ተሻታቂ ይ ሰው አሁን እንዲህ በማድረጋቸው ስተሰርታችኋል አይባልም። ነው ጊዜ እነዚህ ሰዎች ሪስፔክት መስጠት በሚፈልጉበት አይነት መልኩ በቃ ክብረን ሰጥተዋል። ጫማቸውን ያወለቁት ለሌላ ነገር አይደለም፣ በጣም ከውስጣቸው ያለውን ሪስፔክት ለማሳየት ነው። በጫማቸው ግቢ ውስጥ የሚሉት ደግሞ አጢአተኞች ሆነው አይደለም፣ ደፋሮች ሆነው የሆነ ደው ስፍራውን እየተዳፈሩ አይደለም። ግን ቦር ደግሞ ጫማቸው ከግቢው ጀምሮ ያወለቁ ሰዎች ያላቸውን ክብር እየገለጡ ነው ያሉት። ስለዚህ ለቅዱሳን ስዕዳት አይደለም ለቅዱሱም ስፍራ የአክሩ ስግደትን እንሰግዳለን። እንኳን ለቅዱሳን ስዕዳት፣ እንኳን ለተቀደሰው ስፍራ ለቅዱስ ቃሉ ይቅርና በሽበት ለከበሩ ሰዎችም የአክሩ ስግደት ይሰገዳል። ስለዚህ በቅድስ ቤተክርስቲያናቸው ክብር ለሚገባው ቅዱስ ጳውሎስ ብሎ የመልእክቱ ምዕራፍ ሁለት ከቁጥር አስራ ሰባት ክብር ለሚገባው ሁሉ ነው ሚሉ ሁሉ ማለት